ከማንኛውም እንግዲህ ማምን ማናገሩ ጥሩ ነው ብዬ ነው። በትክክል ላይክ የሶሻል ሚዲያ ሰዎቹ ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደእናቴን እናቴ ነው መገብራት፣ እንደ እናቴ ገባሽ። ስለ ሌላ ነገር ደግሞ መጀመሪያ ስርቅ ቃላት እናደርጋለን፣ ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብር በቃ፣ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም፣ እንደ ልጆች ፍቅር ነው እራሱ የሚያገናኘው እና መከልከልም አንችልም፣ መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ደግሞ ለእናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለብህን ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየውን በቃ ማረጋጋት እና አይዞሽ ማለት ምንም ነገር እንደማይፈጠር ገራንትር ስጠት ማለት አንተ ትክክለኛ አፍቃሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክ እና ምንም ነገር እንዳታስብ እሷ ማለት። ሁለተኛም ሌላ ነገር ሳትፈጥሩ መማር፣ መስራት በተገኘው አጋጣሚ ህይወታችሁ ምትለቦትበት መንገድ ከዛ በኋላ ሁሉ ነገር ይደርሳል። አንዳንድ አጓጉል ሊሆኑ ፎቶችን ምናምን እንዳትለጥፍ ይሄ ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ፣ ከትላልቅ ሰዎች ጋር ትገናኛላችሁ። ለፊች ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፉ አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ይሆናል ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ ባግራውንዳችሁ የቆሸሸ እና የወደቀ መሆን የለብ ነው። የምትናገሩትን መቆጠብ አለባችሁ፣ የምትለጥፏቸው ፎቶዎች። ነገ ልጅ ትወልዳላችሁ፣ ፋሚሊ ግራውንድ ታደርጋላችሁ። ከእንደዚህ እንደዚህ ዓይነት ነገር እሱን መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከእኛ ተማሩ ፊውቸራችሁ እንዲያ አሁን ትላንት የለጠፋችሁት ፒክቸር ግን ህጹም ደስ ይላል። ለዛ ማታ ያልኩት። ሌላው ደግሞ ምን አለ? ምን ችግር አለው? ምን አለው ነው? ይሄ ባህላችን አይደለም እና አማራው ደግሞ ሞርት፣ አንተ አድገበታ፣ ለኛም ባህል የእኛን እናቶች ታውቃል፣ የእኛን ፋሚሊዎች ታውቃለና እኔ በቃ እሱን እሱ እንድትጠነቀቅ። ሌላው በውስጥ ጽፍ፣ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ደግሞ ሰርታችሁ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመል እና

ቴሌፎን ሰጣችኋለሁ። ማውራት እንችላለን። ደዚህ ታለው ፕሮሚስ ትገቢልኛለሽ። ሰዎች በጣም ስልክ እየገባብኝ ስለሆነ ለማንኛውም ታንክ ዩ ጂጂ። ከሳምሪ ጋር ደግሞ ከፈለግሽ ኮንታት አድርጌ እና አዋራኝ ኤክስፒሪያንሱ ስላላት ልታዋራ ከኔ የበለጠ

ለማሚ ደግሞ እንትን ታመጣላታለን ከትግራይ ምድና፣ እንደዚህ ወርቅ እኮ ይሰጣል ተጋሩ። በዛ አድርገን ነው የምንቀበለሽ አይደል አይደል? ልክ ነኝ እኮ በደንብ። ብዙ ወርቅ ካላመጣኝ ልጃችንን ትይነት ይጀል። ማሚ ደስ ብሏታል አይደል? ባለፈው እናንተ ምክንያት አላችሁ። እግዚአብሔር አለ በእናንተ ምን አሏት

አቦራው ተገናኘው እየጮኩኝ ደስ አለኝ ደስ አለች ግራቷ አቀባበሉ፣ አለባበሷ ምናምን፣ ነገር ሮማንቲክ መሆኗ፣ እንደዚህ በጣም ደስ የምትልች ናት። አትመስልም እንደዚህ ግን ይ ጋ ዩኒቨርስቲ እዚ እንዳም በሶሻል ያ የዘለትማ በስመ አብ ሙሽራ ነው የመሰለች፣ ደነገጥኩ። ሰው በሌለበትም እንደው ልታገባ ነው ልትፈርም ነው ወይ ካለ ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬሽ። እኔ ወላሞራው ያን ታሪክ ልንገር። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ። እኔ በሌለውበት እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም። እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት። ሰው ባይኖር ኖሩ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው ምትል ያለ የዛሬ ድንጋር መሳሪያ ነበር ሳስፈልግና ሳዘጋጀ ነበር። ወይ ላጠፋቸው፣ ወይ ይሄ መጥፎ ነው ማለት በራሴ የደረሰው ነው ነገርና ሰው ነው ከዚህ ቤት አልወጣሁም፣ ወይ ለፖሊስ እንናገራለን አጠፋችኋለሁ ብዬሽ፣ በቃ ሁለቱ እና ጥሩ አይደለም ምክንያቱም ከባድ እና ያንን ነገር